ጄሚኒ ሶስተኛው የዙዲያክ ምልክት በተለዋዋጭና ባለ ብዙ ገጽታ ይታወቃል። ጄሚኒን የሚገልጹ አንዳንድ ቁልፍ ባህሪዎችን እንመልከት። ጄሚኒ የአየር ምልክት ነው፣ እሱም የማሰብ ችሎታን ግንኙነትንና ማህበራዊ መስተጋብርን ያመለክታል። የአየር ምልክቶች ብዙውን ጊዜ ከሀሳቦች እና የመረጃ ልውውጥ ጋር የተቆራኙ ናቸው። ሜርኩሪ የጀሚኒ ገዢ ፕላኔት ነው። ሜርኩሪ የግንኙነትን፣ የማሰብ ችሎታንና መላመድን ይወክላል። ይህም የጄሚኒ ግለሰቦችን የማወቅ ጉጉት ግልጽ እና ፈጣን አዋቂ እንዲሆኑ ተጽዕኖ ያደርጋል። የጄሚኒ ምልክት መንታዎች ሁለገብነት እና ብዙ አመለካከቶችን የማየት ችሎታን የሚወክል ነው። ይህ ምልክት ተቃራኒ ባህሪያትን ሊያካትት የሚችለውን የጄሚኒን ድርብ ተፈጥሮን ያንጸባርቃል። ጄሚኒ ተለዋዋጭነት እና መላመድን የሚያመለክት ተለዋዋጭ ምልክት ነው። ተለዋዋጭ ምልክቶች የሚታወቁት ከተለዋዋጭ ሁኔታዎች ጋር በመላመድ እና አዳዲስ ልምዶችን በመቀበል ችሎታቸው ነው። ጄሚኒዎች ብዙ ጊዜ ተግባቢ፣ ጉጉ እና ህያው እንደሆኑ ይገለጻሉ በውይይቶች ላይ መሳተፍ እና ሀሳብ መለወጥ የሚደሰቱ ምርጥ ተግባቢዎች ይሆናሉ። የእነሱ ማመቻቸት በተለያዩ ማህበራዊ ሁኔታዎች ውስጥ እንዲበለጽጉ ያስችላቸዋል። ነገር ግን በሁለቱ ተፈጥሯቸው የተነሳ የማይጣጣሙ ወይም ቆራጥነት የሌላቸው እንደሆኑ ሊገነዘቡ ይችላሉ። ጄሚኒ በጠንካራ ጎኖቹ ቢታወቅም፣ ግለሰቦች ከእረፍት ማጣት ከአቅም በላይ መሆን ወይም ሁኔታዎችን ከመጠን በላይ የማሰብ ዝንባሌን ሊታገሉ ይችላሉ። የልዩነት ፍላጎታቸው አንዳንድ ጊዜ ትኩረትን ወደ ማጣት ሊያመራ ይችላል። በአጠቃላይ፣ ጄሚኒ የማወቅ ጉጉት እና መላመድ መንፈስን ያቀፈ ነው፣ ይህም በማህበራዊ ግንኙነቶች እና ምሁራዊ ጉዳዮች ላይ የሚራመዱ ንግግሮችንና ሁለገብ ግለሰቦችን እንዲሳተፉ ያደርጋቸዋል። በዛሬው ቪዲዮአችን የጄሚኒ ኮከብ ልዩ ባህሪያቸውን ቃኝተናል። ሰብስክራይብ እያረጋችሁ እንዲሁም ይሄን ቪዲዮ ላይክ እና ለሌሎች እያጋራችሁ በቀጣይ በካንሰር ቪዲዮ እንመለሳለን።